እናስጥለኝ እንደምናላችሁ ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ወደ ሰዓቱ የስፖርት ዜናዎችን እናልፋለን። ደግነት መኩሪያ ነኝ። ስንቄ ባንክ የስፖርት ዜናዎቻችን የክብር አጋር ስለሆነ ከልብ እናመሰግናለን። ከሁለት ሳምንታት በኋላ በኢትዮጵያ አስተናጋጅነት የሚከናወነው የሴካፋ ከ17 ዓመት በታች ውድድር የእጣ ማውጣት መርሃ ግብር ትላንት በዩጋንዳ ይፋ ሆኗል። ከ17 ዓመት በታች ውድድሩ አዲስ አበባና ና ድሬዳዋ ላይ ይደረጋል ተብሏል። ኢትዮጵያ በምድብ አንድ ከሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ ጋር ተደልድላለች። የምድብ አንድ ጨዋታዎች በአዲስ አበባ አበበ ቢቂላ ስታዲየም ይደረጋሉ። የምድብ ሁለት ጨዋታዎች ደግሞ ድሬዳዋ ስታዲየም ላይ ሲከናወኑ፣ ዩጋንዳ፣ ታንዛኒያ፣ ጅቡቲ፣ ሱዳንና ቡሩንዲ ተደልድለዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የመጀመሪያ ጨዋታውንም ከሩዋንዳ ጋር በማድረግ የሚጀምር ይሆናል። ብሔራዊ ቡድኑ ከቀናት በፊት በአሜሪካዊ አሰልጣኝ ቤንጃሚን ዚመር እየተመራ ለውድድሩ ዝግጅት ጀምሯል። አስር ሀገራት የሚካፈሉበት ይህ ውድድር ከኅዳር ስድስት እስከ ኅዳር ሀያ ሶስት የሚደረግ ይሆናል። የ2018 የኢትዮጵያ ከፍተኛ ሊግ ዛሬ በሚደረጉ ሁለት ጨዋታዎች ጅማሮን ያደርጋል። 21 ቡድኖች የሚካፈሉበት ከፍተኛ ሊጉ በሐዋሳና በጅማ ከተሞች ጅማሮውን ያደርጋል። በሐዋሳ ሰው ሰራሽ ሜዳ ቡራዩ ከተማና የካ ክፍለ ከተማ የመጀመሪያ ሳምንት ጨዋታቸውን ዛሬ ቀን 9 ሰዓት ከ30 ላይ ያከናውናሉ። ጅማ ላይ ቦዲቲ ከተማ ከሀላባ ከተማ በተመሳሳይ ሰዓት የሊጉን መክፈቻ ጨዋታ ያከናውናሉ። የኢትዮጵያ ከፍተኛ ሊግ ጨዋታዎች ነገና ሰኞ ቀጥለው ሲካሄዱ አምና በከፍተኛ ሊጉ ጠንካራ ተፎካካሪ የነበረው ደሴ ከተማና ደብረ ብርሃን ከተማ የሚያደርጉት ጨዋታ ትኩረትን አግኝቷል። ጋሙ ጨንቻና አቃቂ ቃሊቲ የሚያደርጉት ጨዋታም ነገ ከሚደረጉት መርሃ ግብሮች መካከል ተጠቃሽ ነው። የሲቢኢ ኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት መርሃ ግብሮች ከነገ ጀምሮ ይደረጋሉ። በአዲስ አበባና ሐዋሳ ዩኒቨርሲቲ ስታዲየም እየተካሄደ የሚገኘው ሊጉ ነገ አራት ጨዋታዎች ይደረጉበታል። ካደረጋቸው ሶስት ጨዋታዎች ሰባት ነጥቦችን በመያዝ ሁለተኛ ደረጃ ላይ የሚገኘው ኢትዮ ኤሌክትሪክ ከኢትዮጵያ ቡና የሚያደርጉት ጨዋታ ደግሞ ትኩረትን አግኝተዋል። ኢትዮ ኤሌክትሪክ ሶስት ነጥቦችን ካሳካ መሪነቱን ከመቻል የሚረከብ ይሆናል። የሁለቱ ክለቦች ጨዋታ ቀን ሰባት ሰዓት በአዲስ አበባ ስታዲየም ይጀምራል። በዚሁ አዲስ አበባ ስታዲየም ነጌሌ አርሲ ከባህር ዳር ከተማ ደግሞ ነገ አስር ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናል። በሐዋሳ ዩኒቨርሲቲ ስታዲየም ሲዳማ ቡና ከወላይታ ዲቻ ቀን ዘጠኝ ሰዓት ላይ ሲጫወቱ ፋሲል ከነማ ከምድረገነት ሽረ ደግሞ 12 ሰዓት ላይ መርሃ ግብራቸውን የሚያከናውን ይሆናል። በኢትዮጵያ ሴቶች ብሔራዊ ቡድን ጨዋታዎች ምክንያት ተቋርጦ የቆየው የኢትዮጵያ ሴቶች ፕሪምየር ሊግ ከነገ ጀምሮ ውድድሩ ይቀጥላል። ሊጉ በአራተኛ ሳምንት መርሃ ግብር ከነገ ጀምሮ ሲደረግ ውድድሮቹ በአዲስ አበባ አበበ ቢቂላ ስታዲየም እንደሚደረጉም የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ነገ አራት ጨዋታዎች ሲደረጉ ረፋድ አራት ሰዓት ላይ ሐዋሳ ከተማ ከአዲስ አበባ ከተማ፣ ቀን ሰባት ሰዓት ላይ ቦሌ ክፍለ ከተማ ከልደታ ክፍለ ከተማና ዘጠኝ ሰዓት ላይ ሸገር ከተማ ከባህር ዳር ከተማ ነገ በአራተኛ ሳምንት መርሃ ግብራቸውን ያከናውናሉ። ሰኞና ማክሰኞ ደግሞ በተከታታይ ሁለት ሁለት ጨዋታዎች የሚደረጉ ይሆናል። ከውጪ የእንግሊዝ ፕሪምየር ሊግን እናስቀድማለን። በእንግሊዝ ፕሪምየር ሊግ አስረኛ ሳምንት ዛሬ አርሰናል ከበርንሌይ፣ ማንቸስተር ዩናይትድ ከኖቲንጋም ፎረስትና ሊቨርፑል ከአስቶንቪላ ጨዋታቸውን ያከናውናሉ። የሊጉ መሪ አርሰናል ወደ ተርፍ ሙር አቅንቶ ምሽት 12 ሰዓት ላይ ከበርንሌይ የሚያደርገው ጨዋታ ይጠበቃል። በርንሌይ ከአርሰናል ጋር ባደረጋቸው 18 የፕሪምየር ሊግ ጨዋታዎች አንድ ጊዜ ብቻ ማሸነፍ የቻለ ሲሆን፣ በአራት ጨዋታዎች ደግሞ አቻ ተለያይቷል። መድፈኞቹ ወደ ተርፍ ሙር ተጉዘው ከበርንሌይ ጋር ባደርጓቸው የመጨረሻዎቹ 11 የሜዳ ውጭ የሊግ ጨዋታዎች ምንም ሽንፈት አላጋጠማቸውም። አርሰናል ፕሪምየር ሊጉን ከተከታዩ በርማውዝ በአራት ነጥቦች ርቆ እየመራ ሲሆን በርሌይ በሊጉ በአምስት ጨዋታዎች ተሸንፎ አስራ ስድስተኛ ደረጃ ላይ ነው የተቀመጠው። በአርሰናል በኩል ጋብሪኤል ማርቲኔሊ በጉዳት ከስብስብ ውጭ ሲሆን ዊሊያም ሳሊባ መሰለፉ አልተረጋገጠም። በሌላ የሊጉ መርሃ ግብር በሊጉ ስድስተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ አራተኛ ተከታታይ ጨዋታውን ለማሸነፍ ከሜዳ ውጭ በውጤት ቀውስ ውስጥ የሚገኘውን ኖቲንግሃም ፎረስትን ይገጥማል። በጨዋታው በማንቸስተር ዩናይትድ በኩል ሊሳንድሮ ማርቲኔዝ ከነበረበት የረዥም ጊዜ ጉዳት ተመልሶ ልምምድ ቢጀምርም ለዛሬው ጨዋታ ግን እንደማይደርስ ሲገለጽ፣ የሜሰን ማውንትና ሀሪ ማጓየር መሰለፍም አልተረጋገጠም። በሌላ ጨዋታ በተከታታይ የተሸነፈ የሚገኘው ሊቨርፑል ካስቶን ቪላ ምሽት አምስት ሰዓት ላይ ከባድ ጨዋታ ይጠብቀዋል ሁለቱ ክለቦች በኩል 15 ነጥቦች ሰባተኛ ና ስምንተኛ ደረጃ ላይ የተቀመጡ ሲሆን አንፊድ ላይ በሚደረገው ጨዋታ የአሰልጣኝ አርነስሎት ቡድን የራቃቸውን ሶስት ነጥብ ለማግኘት ወደ ሜዳ እንደሚገቡ ይጠበቃል ፉላም ከወልብስ ክሪስታል ፓላስ ከብሬንፎርድ ና ብራይተን ከሊድስ ዩናይትድ ዛሬ የሚደረጉ የእንግሊዝ ፕሪሚየር ሊግ ሌሎች ጨዋታዎች ናቸው በፕሪምየር ሊጉ ዛሬ ከሚደረጉ ጨዋታዎች መካከል በለንደን ደርቢ ቶትናም ሆትስፐር ከቸልሲ የሚገናኙበት ጨዋታ ይጠበቃል። ካደረጋቸው ዘጠኝ ሊግ ጨዋታዎች አምስቱን ያሸነፈው ቶትናም ሆትስፐር በ17 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ሲሆን፣ ቸልሲ በሊጉ ዘጠነኛ ደረጃ ላይ ተቀምጧል። በርካታ ተጫዋቾችን በጉዳት ያጣው ቶትናም ሆትስፐር ከቸልሲ በተገናኘባቸው ያለፉት 13 የፕሪምየር ሊግ ጨዋታዎች ማሸነፍ የቻለው አንድ ጊዜ ብቻ ነው። በሰማዮቹ በኩል ሊያም ዴላፕ በቅጣት የማይሰለፍ ሲሆን ኮል ፓልመር አሁንም ከጉዳቱ አላገገመም። ዳሪዮስ ኢሶጎና ሌቪ ኮሊል ደግሞ በጉዳት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። በቶትናም በኩል ክርስቲያን ሮሜሮና ዶሚኒክ ሶላኒኬ በጉዳት የማይሰለፉ ተጫዋቾች ናቸው። ተጠባቂው የቶትናም ና ቼልሲ ጨዋታ ምሽት ሁለት ሰዓት ከ ሰላሳ ላይ የሚደረግ ይሆናል። በስፔን ላሊጋ አስራ አንደኛ ሳምንት መርሃ ግብር፣ የሊጉ መሪ ሪያል ማድሪድ በሳንቲያጎ ቤርናባው ከቫሌንሲያ ጋር ምሽት አምስት ሰዓት ላይ ጨዋታውን ያደርጋል። የዣቪ አሎንሶው ቡድን ሪያል ማድሪድ ከተከታዩ ባርሴሎና በአምስት ነጥብ በመራቅ በደረጃ ሰንጠረዡ አናት ላይ እየተቀመጠ ሲሆን በዚህ የውድድር ዓመት የውጤት ቀውስ ውስጥ የሚገኘው ቫሌንሲያ በበኩሉ አስራ ስምንተኛ ደረጃ ላይ ተቀምጧል። ሎስ ብላንኮቹ ካደረጓቸው አስር ጨዋታዎች ዘጠኙን ያሸነፉ ሲሆን በላሊጋው የተሸነፉት በዋና ተቀናቃኛቸው አትሌቲኮ ማድሪድ ብቻ መሆኑ ይታወቃል። በሌሎች የላሊጋው መርሃ ግብር ቪያሪያል ከራዮ ባይካኖ፣ አትሌቲኮ ማድሪድ ከሴቪያ፣ ሪያል ሶሲዳድ ከአትሌቲክ ቢልባው ጨዋታቸውን ያከናውናሉ። የላሊጋው መርሃ ግብሮች ነገም ቀጥለው ሲደረጉ አራት ጨዋታዎች ይደረጋሉ። ባርሴሎና ከኤልቼ መርሃ ግብሩን የሚያከናውን ይሆናል። የጣሊያን ሴሪ አ አስረኛ ሳምንትም ዛሬ መደረግ ሲጀምር የእለቱ ተጠባቂ ጨዋታ ናፖሊን ከኮሞ ምሽት ሁለት ሰዓት ላይ ያገናኛል። በአንቶኒ ኮንቴ የሚመራው ናፖሊ መሪነቱን ለማጠናከርና ለሶስተኛ ተከታታይ ድል በሜዳው ዲያጎ አርማንዶ ማራዶና ስታዲየም ጨዋታውን ያድርጋል። በሊጉ ፈታኝ ተጋጣሚ ሆኖ የቀረበው በሴስ ፋብሪጋዝ የሚመራው ኮሞ በሴራው ከተሸነፈ ስድስት ጨዋታ ያለፈው ሲሆን ፈታኝ በተባሉት ጨዋታዎችም ዩቬንቱስ፣ ላሲዮና፣ ፊዮሬንቲናን የመሳሰሉ ትልልቅ ክለቦችን ማሸነፉ የሚታወስ ነው። በናፖሊ በኩል ኬቭን ደብሮይነ እና ሮሜሉ ሉካኩ በጨዋታው እንደማይሰለፉ ተረጋግጧል። ኮሞ የሮቤርቶ ና ዶሴናን ግልጋሎትም እንደማያገኝ ተነግሯል። በሌላ ጨዋታ ከመሪዎቹ የራቀው ዩቬንቱስ ከዘጠነኛ ሳምንት ድል በኋላ ሌላ ተከታታይ ድል ለሌላ ተከታታይ ድል ተዘጋጅቷል። አሰልጣኝ ኢጎር ቱዶሩን የተኩት ሉቺያኖ ስፓሌቲ ክለቡን ይዘው የመጀመሪያ ጨዋታቸውን ከክሬሞንሴ ዛሬ ምሽት አራት ሰዓት ከ45 የሚያከናወን ይሆናል። ሁለቱ ክለቦች በአንድ ነጥብ ተበላልጠው ዩቬንቱስ ሰባተኛ፣ ክሬሞንሴ ደግሞ ስምንተኛ ደረጃ ላይ ተቀምጠዋል። ኡዲኔዜ ከአታላንታ የሚያከናውን ጨዋታ ደግሞ 11 ሰዓት ላይ ነው የሚደረገው። የጀርመን ቡንደስሊጋ ዘጠነኛ ሳምንት ትናንት መደረግ ሲጀምር ቦርሲያ ዶርትሙንድ ተጋጣሚውን አሸንፏል። ወደ ኦግስበርግ ያቀነ ቦርሲያ ዶርትሙንድ በሴርሁ ጊራሲ ብቸኛ ግብ አንድ ለባዶ አሸንፏል። ዶርትሙንድ ውጤቱን ተከትሎ ከመሪው ባየርን በአራት ነጥብ ዝቅ ብሎ በ20 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። የዘጠነኛ ሳምንት ጨዋታዎችም ዛሬ መከናወናቸውን ሲቀጥሉ የቡንደስሊጋው መሪው ባየር ሙኒክ ከባየር ሊቨርኩሰን ምሽት ሁለት ሰዓት ከ30 የሚያደርጉት ጨዋታ ይጠበቃል። አልፎንሶ ዴቪስ፣ ጀማል ሙሲያላ እና ሂሮኪ ኢቶ በባይርን ሙኒክ በኩል በጉዳት ከስብስብ ውጭ ናቸው። የሊቨርኩሰኑ አሰልጣኝ ካስፐር ሂልማን በአማካይና ተከላካይ ቦታ የሚጫወቱ ስድስት ተጫዋቾችን በጉዳት የማያገኙ ይሆናል በሌላ ጨዋታ ሶስተኛና አራተኛ ደረጃ ላይ የሚገኙትን አሪብ ላይፕሲግንና ስቱትጋርትን ቀን 11 ሰዓት ላይ የሚያገናኘው ጨዋታ ተጠባቂ ሆኗል ኡኒየን በርሊን ከፍራይበርግ ሴንት ፖሊ ከቦርሻ ሞንቸ ግላድባህ ማይንዝ ከቨርደር ብሬመን ሂድንየም ከአይንትራ ፍራንክፈርት ዛሬ በ ተመሳሳይ 11 ሰዓት ላይ የሚደረጉ የቡንደስሊጋ ሌሎች ጨዋታዎች ናቸው። በፈረንሳይ ሊግ አንድ የሊጉ መሪዎች ፓሪስ ሴንት ጀርመን እና ሞናኮ ዛሬ ጨዋታቸውን የሚያከናውኑ ይሆናል። መሪው ፓሪስ ሴንት ጀርመን ከኒስ በሜዳው ፓርክ ደ ፕሪንስ ምሽት አንድ ሰዓት ላይ ጨዋታውን የሚያከናውን ይሆናል። በሁለቱ የእርስ በርስ ጨዋታ የበላይነትን የያዘው ፓሪሰን ጀርማን በሜዳው የተሻለ አሸናፊነት ግምትም ተሰጥቶታል። ያለፉትን ሳምንታት ጠንካራ ጉዞ ላይ የሚገኘው ኒስ ፈታኝ ተጋጣሚም እንደሚሆን ይጠበቃል። በፓሪሰን ጀርማን በኩል ዲዛያድዌ በጉዳት ከጨዋታው ውጭ ሲሆን ከጉዳት የተመለሰው ኦስማን ደንበሌ ግን በቋሚነት ይሰለፋል ተብሎ ይጠበቃል። ሁለተኛ ደረጃ ላይ የተቀመጠው ሞናኮ ከአዲስ አዳጊው ፓሪስ ጋር ምሽት ሶስት ሰዓት ላይ ሲጫወት ኦግዜ ከማርሴይ የሚገናኙበት ጨዋታ ደግሞ ምሽት አምስት ሰዓት ከአምስት ላይ ይደረጋል። ተመልካቾች ከኢትዮጵያ ቴሌቪዥን የሰዓቱ የስፖርት ዜና በዚህ ተጠናቀቀ። ደግነት መኩሪያ ነበርኩ። በሰላም ዋሉ።